ሰላም፣ እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? አራሶ ሶስት ከማርክ ዮኒ ሚሊሻ ጋር ከዚት ጀምሮ ወደ እናንተ የሚደርስ ይሆናል። ዴክላን ራይስ ዛሬ ትኩረት የምናደርግበት ተጫዋች ነው። አርሰናል በቅርብ ጊዜ አዳዲስ አዲስ ኮንትራት ለቡድኑ ቁልፍ ተጫዋቾች እየሰጠ እንዳለ ይታወቃል። በቅርብ ጊዜ ከፈረሙ ተጫዋቾች መካከል አንደኛው የዊሊያም ሳሊባ የአዲስ ኮንትራት ስምምነት እንደነበር ይታወቃል። ከዛ በፊት ማይልስ ሉዊስ ስኬሊ አዲስ ኮንትራት መፈራረሙ የሚታወስ ነው። እንደዚሁም ደግሞ ኮንትራቱ አይራዘም እንጂ የደሞዝ ማሻሻያ ተደርጎለት እንደነበር ይታወቃል። አሊያንድሮ ትሮሳር። አሁን ተለኛው ዴክላን ራይስ እንደሆነ እየተነገረ ይገኛል። በመቶ አምስት ሚሊዮን ፓውንድ ከፈረመ በኋላ የትኩረት ማዕከል እንደነበር የሚታወስ ነው። ዌስትሃም ዩናይትድ ሳለ የአማካይ ተከላካይ ስራ ተጫዋች ነበር። ስድስት ቁጥር ቦታ ልክ አሁን ማርቲን ዙቤሜንዲ እንደሚጫወትበት ከዛ በኋላ ወደ አርሰናል መጥቶ ሚካኤል አርቴታ በምን አይነት መልኩ ሊጠቀምበት ይችላል? እዛ ቦታ ላይ በርከት ያሉ አማራጮች አሉ ቢባልም፣ ነገር ግን የስምንት ቁጥር ቦታ ኃላፊነት የግራኒት ዣካ ቦታ ነበር አሰልጣኝ ሚካኤል አርቴታ የሰጠው። ከዛ በኋላ ደግሞ አሁን በቅርብ ጊዜ የተመለከተ በተለይ በዚህ የውድድር ዘመን የሚስማማውን ቦታ የበለጠ አግኝተዋል። ከሳጥን ሳጥን እየተጫወተ ነው የሚገኘው። ጥሩ ጊዜ በማሳለፍ ላይ ይገኛል። ባለፈው አመት ሪያል ማድሪድ ላይ ያስቆጠራቸው እነኛ ሁለት ጎሎች እጅግ በጣም አስደናቂ ናቸው። ለአመቱ ምርጥ ጎልነትም እስከ መታጀት መድረሳቸው ይታወሳል። ትናንት በወጣ መረጃ አርሰናል ለዚህ ተጫዋች አዲስ ኮንትራት ሊያቀርብ ከፍ ያለ ስምምነትም ሊያቀርብለት ከጫፍ መድረሱ እየተነገረ ይገኛል። ትኩረት ከሚስቡ ተጫዋቾች መካከልም አንደኛው ሆኗል። ይሄ ተጫዋች ሶስት ቦታ መጫዋት ይችላል። ስድስት ቁጥር ቦታ ላይ ከሳጥን ሳጥን ንጹህ ስምንት ቁጥር የተለየ ተጫዋች እንደሆነ በሚገባ እያሳየ ይገኛል። የብቃቱ ጫፍ ላይ እየደረሰ ነው ያለው። በእንግሊዝ ብሔራዊ ቡድንም አሰልጣኝ ቶማስ ቱሄል ከሰባት ተጫዋቾች መካከል አንደኛው አድርገውታል። ከማይነኩ በቋሚነት እንደሚሰለፉ እርግጠኛ ከሆኑ በግብ ጠባቂ ቦታ ላይ ጆርዳን ፒክፎርድ፣ የመሀል ተከላካይ ጆን ስቶንስ፣ ቀኝ ላይ ሪድ ጄምስ ራሱ ዴክላን ራይስ በአማካይ ተከላካይ ቦታ ላይ ኤሊየት አንደርስን ጎኑ ቡካዮ ሳካ ና እንደዚሁም ደግሞ ባለፈው ሳምንት መጨረሻ ሰሞኑን አልባኒያ ላይ ሁለት ጎሎች ያስቆጠረው ሀሪኬን እነዚህ ማይነኩ ተጫዋቾች እንደሆኑ በአሰልጣኙ ተነግሯል። አንደኛው ተጫዋች ይሆናል። ዴክላን ራይስ ያ ሶስት ቦታዎች ላይ መጫወቱ ብቻ ሳይሆን ሶስቱንም በጥራት መተግበሩን ደግሞ ስትመለከት ዴክላን ራይስ ምን ያክል ጥራት ያለው ተጫዋች እንደሆነ ጥሩ ማሳያ ነው። በዌስትሀም ሳለ በምርጥ ስድስት ቁጥርነቱ ነው የሚታወቀው። ይሄ ስድስት ቁጥር ብቻ ሳይሆን ምርጥ ስድስት ቁጥር ሆኖ መጫወት የሚያስችል የቡድን ሚዛን በመጠበቅ የተዋጣለት ተጫዋች ነው። በአርሰናል የዝውውር እይታ ውስጥ እንዲገባ ምክንያት የሆነው በስድስት ቁጥር ሚና ባሳየው ፐርፎርማንሱ ነው። በጣም ጥሩ አቋም፣ ወጥ አቋም በማሳየቱ ምክንያት ነው የአርሰናል የዝውውር ፍላጎት ውስጥ የገባው። ከዛ በኋላ ግን የ ስምንት ቁጥር ሲያደርገው ደግሞ ማይከል አርቴታ ስምንት ቁጥር ላይም በዛው ልክ በጥራት መጫወት የሚችል ተጫዋች እንደሆነ እየተመለከትን ነው። ግን የበለጠ በዚኛው የውድድር ዘመን በተለይ ዙቢሜንዲ ከመጣ በኋላ ከሳጥን ሳጥን የተሰጠው ኃላፊነት የበለጠ የተስማማው ይመስላል። ማርክ በጣም ብዙ ሜዳ ሸፍኖ መጫወት የሚያስችል ስታሚና ያለው ተጫዋች ነው። ብዙ ሜዳ ይሸፍናል ለማጥቃትም ለመከላከልም በትክክለኛው ጊዜ መገኘት የሚያስችል የላቀ አይምሮ ያለው ተጫዋች ነው ዴክላን ራይስ እኔ አርሰናል ዝውውሩን ከማከናወኑ በላይ የበለጠ አሁን ኮንትራቱን ማራዘሙ ለዴክላን ራይስ በጣም ለአርሰናል በጣም አስፈላጊ ነው የሚል እምነት አለ ምክንያቱም እድሜውን ከተመለከት ገና 26 ዓመት ላይ የሚገኝ ተጫዋች ነው የበለጠ የዴክላን ራይስ የአደገኛው ጊዜ ከፊቴ ያለው ይመስላል የበለጠ ወደ ፒክ እየወጣ 7 28 የበለጠ የሚበስልበት እድሜ ነው እና አርሰናል የበለጠ ከዴክላን ራይስ የሚጠቀመው ከፊት ያለው ጊዜ ላይ ይመስለኛል። አሁን ያለው ፐርፎርማንስ በጣም ድንቅ ነው። በየጨዋታው ልክ እንደ አርሰናል ስኳድ የብዙ ስትመለከተው እንትና ቢወጣ ችግር የለውም በእንትና ይሸፈናል እያልክ የምታነሳቸው ሰዎች አሉ። እኔ በጋብሪኤል ማጋሊሽ እና በዴክላን ራይስ ላይ ያለኝ ጥርጣሬ ግን በተጫዋች ሊተኩ ይችላሉ፣ ግን በእነሱ ሌቭል ያለ የዛ ቦታ ተስማሚ ሰው ብዙ አይታየኝ። ሚናቸው የሚተካ አይነት አይመስልም አይመስልም። እና ዴክላን ራይስ ከአርሰናልም ከእንግሊዝም ቁልፍ ተጫዋቹ መካከል አንደኛው ነው። የበለጠ አሁን እየበሰለ መጥቷል። የዘንድሮ ማይክል አርቴታ ከሳጥን ሳጥን የሰጠው ኃላፊነት ደግሞ የበለጠ ተስማሚ ቦታ ይመስላል። ፈጥኖ ተቃራኒ ሳጥን ውስጥ ተገማች አይደለም ሩጫው ተቃራኒ ሳጥን ውስጥ ይገኛል። ከሳጥን ውጭ ጎል ያስቆጥራል። የቆመ ኳስ ያስቆጥራል። የቆመ ኳስ ዴሊቨሪው በጣም አደገኛ ነው። እነዚህ ሁሉ በማጥቃት ላይ የሚያደርጋቸው አደገኛ ተጽዕኖዎች ናቸው። በመከላከል ወቅት ደግሞ የተወውን ቦታ በሪከቨሪ ሩጫ ለመሸፈን ፈጽሞ የማይቸገር አይነት ተጫዋሽ ነው። አደጋ የማሽተት ኳሊቲው ጥሩ ነው። ፋይት የማድረግ ችግር የለበትም። አንድ ለአንድ ትግሎችን ያሸንፋል። የአየር ላይ ኳስ ጥሩ ነው። እነዚህ በዚህ ሁሉ የመከላከል ኳሊቲዎች ደግሞ ጠንካራ ነው። ዴክላን ራይስ በእንግሊዝ ፕሪምየር ሊግ ከተመለከት ነው ከዌስት ሃም ዘመን ጀምሮና ጥራት ያለው ተጫዋሽ ነው። አርሰናል ከወዲሁ የዚህን ተጫዋሽ ኮንትራት ማራዘብ ትክክለኛ ውሳኔ ይመስለኛል። ፈጥኖ የተላመደበትን መንገድ አለማድነቅ አይቻልም። ምክንያቱም ዌስት ዩናይትድ በአብዛኛው ቡድኑ ተከላክሎ በመልሶ ማጥቃት እንቅስቃሴ ስለሚጫወት ለተከላካይ መስመሩ ሽፋን የመስጠት የተጋጣሚ ቡድን የማጥቃት እንቅስቃሴ መቆጣጠር ላይ ነበር ትኩረት ያደርገው በመጀመሪያው ዓመት ላይ ኦቪስሊ ተቸግሯል። አርሰናል የሚያጠቃ ቡድን ከመሆኑ አንጻር ያንን ለመላመድ የበለጠ ኦፌንሲቭ ባህሪ እንዲኖረው ተገዷል እና በዚህ በኩል እንግዲህ ይሄ ተጫዋች የበለጠ ልዩነት ለመፍጠር ከፍተኛ ጥረት ሲያደርግ ቆይቷል። ፈጥኖ የተላመደበትን መንገድም አለማድነቅ አይቻልም። በዚህ በኩል 105 ሚሊዮን ፓውንድ የወጣበት ተጫዋች ነው። ከሶስት አመት በፊት ሳምንታዊ ደመወዙ 240 ሺ ፓውንድ ነው። በዴክላን ራይስ ደረጃ ይሄ አነስተኛ ሊባል ይችላል። አዲስ ኮንትራት ሲፈራረም ግን ምናልባት እስከ 350 ሚሊዮን እስከ 350 ሺ ፓውንድ ድረስ እንደዚህ ሊሆን ይችላል ተብሎ ይጠበቃል። የኮንትራት ስምምነቱ ይህንን አመት ጨምሮ ሊጠናቀቅ የሚቀረው ጊዜ የሶስት አመት ጊዜ ነው። ስለዚህ አርሰናል ይህንን ጉዳይ ከወዲሁ ማንሳቱ ምን ያህል ተጫዋቹ የቡድኑ ቁልፍ ተጫዋች እንደሆነ በትክክል ማሳያ ነው። ዞሮ ዞሮ እንግዲህ አርሰናል ይህንን ተጫዋች ከአንድም ሶስት ቦታ የሚጠቀምበት ጎል ሲፈልግ የሚያስቆጥር፣ በቆሙ ኳሶች ላይ እጅግ በጣም አደገኛ ተጫዋች ነው። ከዛ ውጪ ደግሞ አንድ አርሰናል ላይ በማርቲን ኦዴጋርድ ብቻ የምናስተውለው አንድ ኳሊቲ አለ። ከመስመር ላይ ሴንተር የሚደረግ ኳስ ከቦክሱ ውጪ ሹት በመምታት የሚያስቆጥረውን ጎል ባለፈው የውድድር ዘመን ማንቸስተር ዩናይትድ ላይ እንደዚሁም ደግሞ ኒኳስን ዩናይትድ ላይ ሲያስቆጥር ተመልክተናል። ከቆሙ ኳሶች ባሻገር የቀደሙትን ተጫዋቾች ፖል ስኮልስ፣ ፍራንክ ላምፓርድ፣ ስቴቨን ጄራርድ ከሳጥን ሳጥን የሚሄድ ጎል የሚያስቆጥር በአንድ የውድድር ዘመን በሊጉ እስከ አስር ጎሎችን የሚያስቆጥር አይነት ተጫዋች ነው። ሌላው ደግሞ የዚህ የመሪነት ኳሊቲም አለው። ምናልባት አርሰናል ማርቲን ኦዴጋርድ አሁን በጉዳት ምክንያት የለም። ከዛ ውጭ ቡካዮ ሳካ ነው ቡድኑን በአንበልነት እየመራ የሚገኘው። ገብርኤል ማጋሊሽ በጉዳት ምክንያት ምናልባት ለሁለት ሳምንት ከሜዳ ይርቃል የሚሉ መረጃዎች እየወጡ ነው የሚገኙት። የተወሰኑ ተጫዋቾች ባይኖሩ ቡድኑን በአንበልነት ሊመራ የሚያስችል አቅም ያለው ተጫዋች እንደሆነ ሜዳ ላይ በሚያደርገው እንቅስቃሴ የታጋይነት ስሜት በሚገባ እያስተዋልን ነው የምንገኘው ና ከቡድኑ የጨዋታ መንገድ ጋር ፈጥኖ የተላመደበት ባህሪው ብቻም ሳይሆን ፋይቲንግ ስፕሪቱ አንዳንድ ጊዜ የጨዋታን ውጤት የሚወስን አይነት ባህሪ ያለው ተጫዋች ከመሆኑ አንጻር እንግዲህ አርሰናል ይህንን ተጫዋች ማቆየቱ እጅግ በጣም አስፈላጊ ነው። በእንግሊዝ ፕሪሚየር ሊግ የሚጫወቱ ቡድኖች የተወሰኑ እንግሊዛውያን ተጫዋቾች ያስፈልጓቸዋል። ይሄ ምንም ጥያቄ የለውም። ባልተጻፈ ሕግ ከዚህ ቀደም አርሰን ቬንገር እንደ አይነት ትችቶችን ያስተናግዱ ነበር። ግን የብሔራዊ ቡድን ተጫዋች ነው። ልክ እንደ ነቡካዮ ሳካ ኤቨሬጅ እዚህ አይነት ና ከፍ ያለ ክላስ ያለው በቅርብ ጊዜ እጅግ በጣም ጎልቶ እየወጣ ያለ ተጫዋች በዩሮ 2020 እንግሊዝ የፍጻሜ ተፋላሚ እንድትሆን በ2024 የአውሮፓ ዋንጫ ተመሳሳይ እንግሊዝ የፍጻሜ ተፋላሚ እንድትሆን እጅግ በጣም የላቀ ሚና ከነበራቸው ተጫዋቾች መካከል አንደኛው ዴክላን ራይስ ነው እና አዲስ ኮንትራት እንደሚገባው ምንም ጥያቄ የሚነሳበት ጉዳይ አይደለም። ሌሎች ሁለት ተጫዋቾች እንደዚሁ አዲስ ኮንትራት ሊቀርብላቸው እንደሆነ እየተነገረ ይገኛል። ቡካዮ ሳካ ና እንደዚሁም ደግሞ ግብ ጠባቂው ዴቪድ ራያ። የዚህ ተጫዋች ጉዳይ ግን ቀዳሚውን ቦታ እንደሚወስድ እየተነገረ ይገኛል። ዩሪያን ቲምበር በተመሳሳይ አዲስ ኮንትራት ሊቀርብለት እንደሚችል እየተነገረ ያለት ያለ ተጫዋች ነው። ያ በቀጣይ ምናልባት አርሰናል ወደ ሌላ ተጫዋች መመልከት የሚያስፈልገው አይመስልም። አሁን ባለው የስኳድ ጥራት፣ የስኳድ ዴቭ ስፋት ያን ስትመለከት ከሌላ ቦታ ከሚዘዋወሩ ተጫዋቾች ይልቅ እጁ ላይ ያሉ ተጫዋቾችን ኮንትራት እያራዘመ የበለጠ የቡድን ግንባታውን ሂደት ጤነኛ ማድረግ እዛ ላይ በደንብ የተጠመደ ይመስላል አርሰናል በዚህ ወቅት ደግሞ። አርሰናል በእንደዚህ አይነት ጉዳዮች በጣም ቢጠመድበት ጊዜ እንደሆነ ይነገራል። በሴፕቴምበር ላይ የበለጠ ብዙ ስራዎች የሚሰሩበት ወቅት ነው በአርሰናል ቤት። በዋናነት እነዚህን ቁልፍ ተጫዋቾች ከክለቡ ጋር የሚቆዩበትን ረዘም ያለ ኮንትራት በመስጠት የተረጋጋ ቡድን ለመስራት ትኩረት የተደረገ ይመስላል ማርክ በአርሰናል በኩል የአንድ ለአንድ ተጫዋቾችን የማጎልበት ኳሊቲ ማይክል እርቴታ ከሚደነቅበት የስልጠና ኳሊቲዎቹ መካከል አንደኛው ነው ማርክ በማንቸስተር ሲቲ ሳለ ለአንዳንድ ተጫዋቾች መሻሻል ለአንዳንድ ተጫዋቾች ሜዳ ላይ መጎልበት የማይክል አርቴታ የአንድ ለአንድ የስልጠና ኳሊቲ ትልቅ አስተዋጽኦ እንደነበረ በተደጋጋሚ ጊዜ ይነገራልና ዴክላን ራይስ ምናልባት የዚህ ተጠቃሚ ነው የሚል እምነት አለኝ። በዌስታም ሳለ እንዳነሳው የዌስታም የጨዋታ ስታይል የሚከተሉት የጨዋታ መንገድ ፍጹም የተለያየ ነው። በዛ ላይ በጥልቀት በስድስት ቁጥር ኃላፊነት የሚጫወት ተጫዋች ነው። እዚህ መጥቶ ከተለያዩ የጨዋታ ፖዚሽን የተለያየ የጨዋታ ስታይል ጋር ለመላመድ ያልተቸገረበት አይምሮ የመጣበት እድሜ ጥሩ እድሜ ነው። ሶስት ዓመት ላይ ነው የመጣው እና ብዙ ነገሮችን መማር የሚችልበት እድሜ ላይ ነው የመጣው። ከማይክል አርቴታ ጋር ወደ ሆነ ምዕራፍ እየተሸጋገረ ያለ አማካይ ይመስላል። ይሄ እንግሊዛዊ ብዙ እንግሊዛውያንን አማካዎች የሚመስሉ ነገሮች አሉት፣ ማለት እንደ ስቴቨን ጄራርድ በዝምታ ያለውን ሁሉ እየሰጠ ጓደኞቹ ላይ የሚጋባ ስሜት ያለው ተነሳሽነት አለው። ዴክላን ራይስ ብዙ ሜዳ ላይ የሚናገር አይነት አይደለም፣ ግን ተግባሩ በደንብ የሚያወራ ነው። ረፍት የለሽ እንቅስቃሴ ነው የሚያደርገው። ታጋይነቱ፣ ትኩረቱ፣ ተነሳሽነቱ ወደ ሌላ ጓደኛው ስሜቱ እንዲጋባ የማድረግ አይነት አቅም ያለው ነው። ከሳጥን ሳጥን የሚሮጥበት መንገድ ፍራንክ ላምፓርድን የሚያስታውስ ነው። ረዣዥም ኳሶቹ ከፖል ስኩልስ ጋር ተመሳሳይነት አላቸውና የምርጦቹን የእንግሊዝ አማካዮች አንዳንድ ነገሮች የያዘ ጥሩ አማካኝ ነው የሚል እይታ ነው ያለኝ በዴክላን ራይስ ላይ የበለጠ ያርሰናል ሚዛን በማጥቃትና በመከላከል ላይ ሚዛኑ የበለጠ አስተማማኝ የሚሆነው ዴክላን ራይስ ሜዳ ላይ ሲኖር ነው። ማርክ በስምንት ቁጥር ሚና እንደ ስድስት ቁጥርና ከሳጥን ሳጥን እንደሚሮጣው ስድስት ቁጥር የተስማሙ አይመስልኝም። ስምንት ቁጥር ግን በሶስቱም ፖዚሽኖች አርሰናል በሚፈልገው ወቅት ትልቅ አገልግሎት መስጠት የሚችል ተጫዋች እንደሆነ እርግጠኛ ነኝ። እንግዲህ በአርሰናል እጅግ በጣም የተሳካ ጊዜያትን ያሳልፋል ተብሎ ይጠበቃል። አርሰናል ከዚህ ቀደም የነበሩትን አማካዮች ሁላችሁም ታስታውሳላችሁ። ኢማኑል ፔቲ፣ ፓትሪክ ቪራ፣ ጊልቤርቶ ሲልቫ፣ ሴስ ፋብሪጋዝ የብዙዎቹን ተጫዋቾች ኳሊቲ በአግሬሲቭነትም በቴክኒክ ኳሊቲውም ከሳጥን ሳጥን በመሄድም እንደዚሁም ደግሞ አርሰናል ምናልባት ሁሉም ተጫዋቾች በአማካይ ተከላካይ ቦታ ላይ ባይኖሩ እንደ ክሪስቲያን ኖርጋርድ እንደዚሁም ደግሞ እንደ ማርቲን ዙቢሜንዲ እዛ ቦታ ላይ መጫወት የሚያስችል አቅም እንዳለው በሚገባ ማስተዋል ይቻላል። እድሜ የገፋ ሲመጣ ኦቪየስሊ የመሀል ተከላካይ ሆኖ መጫዋት የሚያስችል ኳሊቲ እንዳለው ምንም ጥያቄ የሚነሳበት ጉዳይ አይደለም። በተለያዩ አሰልጣኞች ስር በተለይ በእንግሊዝ ብሔራዊ ቡድን ሰልጥኗል። በዌስት ሃም ዩናይትድ ሳለ በተለያዩ አሰልጣኞች ስር ሰልጥኗል። በማይክል አርቴታ ስር በተለያዩ ቦታዎች ላይ እየተጫወተ ነው የሚገኘው። ለሁሉም ነገር መፍትሄ ያለው ተጫዋች እንደሆነ በሚገባ እየተመለከትን ነው የምንገኘው። ሚካኤል አርቴታ የጨዋታ ባህሪ ተቀያያሪነት አለው። የቦታ ቅያሪም እያደረገ ያንን የሚቀያየረውን የጨዋታ መንገድ አብሮ እየተላመደ ከምንም በላይ ደግሞ ያን ያህል እንደ ሌሎች ተጫዋቾች ጉዳት ሳይደርስበት አቬለብል መሆኑ በራሱ አርሰናል የድን ተጫዋች በሚገባ እንዲጠቀምበት ያደርጋል። በአመት ከ ዘጠና አምስት በመቶ በላይ በሚሆኑ ጨዋታዎች ላይ የሚሰለፍ ተጫዋች ነው በአድካሚው የአማካይ ክፍል ሜዳ ላይ እና ይሄ ደግሞ የተለየ ያደርገዋል ይህንን ተጫዋች። ያ ታታሪነቱ ምናልባት በአማካይ በዘጠና ደቂቃ ከአስር ኪሎ ሜትር በላይ ከሚሮጡ ተጫዋቾች መካከል አንደኛ ነው ነው። በዚህ ደረጃ እየታተረ ይህን ያክል ኪሎ ሜትር በየጨዋታው እየሮጠ ለአርሰናል ከዘጠና በመቶ በላይ ጨዋታዎች ላይ ሜዳ ላይ መገኘቱ የበለጠ ለአርሰናል አስፈላጊ ተጫዋች እንደሆነ ጥሩ ማሳያ ነው። አሁን ልምዱ የበለጠ ከፍ ብለዋል። በትልልቅ ጨዋታዎች ጎልቶ የሚታይ ተጫዋች ሆኗል። ዴክላን ራይስ ማርክ ያለፈው ውድድር ዘመን በሻምፒየንስ ሊግ ከሪያል ማድሪድ ጋር የነበረው ዴክላን ራይስ አርሰናል የበለጠ በደረጃ ከፍ ያሉ ቡድኖችን በሚገጥምበት ጨዋታዎች የዴክላን ራይስን አካላዊ ጥንካሬም አእምራዊ ጥንካሬም የጨዋታ አረዳድም የበለጠ ለአርሰናል አስፈላጊ ነውና ቁልፉ ተጫዋች ነው። በትክክለኛው ሰዓት ትክክለኛውን ኮንትራት ይመስለኛል የኮንትራት ማራዘም ይመስለኛል አርሰናል ይዞ ወደ ዴክላን ራይስ የመጣ አቀዱም ሚሊሻ ስጠቅስ እንደነበረው አዳዲስ ተጫዋቾችን ማስፈረም ላያስፈልገው ይችላል ከዚህ በኋላ ምናልባት አንድ ወይም ሁለት ክረምት ላይ ካልሆነ በስተቀር ኦልሞስት የተሟላ ቡድን ነው። ስለዚህ ያሉትን ተጫዋቾች ማቆየት በራሱ ልክ እንደ አዲስ የተጫዋቾች ዝውውር ወይም ግዢ የሚታይ ነው። ስለዚህ የዴክላን ራይስ አዲስ ኮንትራት መፈረም እጅግ በጣም አስፈላጊ ነው። ዊሊያም ሳሊባ በቅርብ ጊዜ ኮንትራት መፈረሙን ተከትሎ ትልልቅ ተጫዋቾች የዛን ፈለግ ተከትለው እየሄዱ ነው የሚገኙት አርሰናልም በዚህ ረገድ ወደ ዋንጫ እየተንደረደረ መሆኑ ለዚሁም የሌሎች ተጫዋቾች መፈረምም እነኝህን ተጫዋቾች አዲስ ኮንትራት እንዲፈራርሙ ያደርጓቸዋል። የበለጠ ደግሞ ለሚካኤል አርቴታና ለአርሰናል ያለፉትን ዓመታት እጅግ በጣም አስደናቂ የቡድን ግንባታ በቀጣዮቹ ዓመታትም አጠናክሮ እንዲቀጥል የአዳዲስ ኮንትራት ስምምነት እጅግ በጣም አስፈላጊ እንደሆነ በትክክል ማሳያ ነው ያለ ጥርጥር እንግዲህ የጊዜ ጉዳይ ይሆናል እንጂ በአዲስ ኮንትራት ይህንን ተጫዋች እንመለከተዋለን። የሚያጣድፍ ነገር የለም። እስከ 2028 የሁለት ዓመት ተኩል ጊዜ ይቀርባል። ዞሮ ዞሮ ግን አርሰናል ከወዲሁ አዳዲስ ነገሮች ከመፈጠራቸው በፊት ይህን ተጫዋች አዲስ ኮንትራት ሊሰጥ ከመጨረሻ ምዕራፍ ላይ ደርሷል። እናንተስ በደክላን ራይስ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ፣ ላይክ አድርጉ። የበለጠ ቤተሰባዊ ስሜታችን እናጠናክር። ስለ አዳመጣችሁን ከልብ ከልብ እናመሰግናለን።